ሰላም ሰላም ውድ የጭምጭም ዩትዩብ ቤተሰቦች በዛሬው ዝግጅታችን የአልፍሬድ ኖቤልን ግለታሪክ ታሪክ ልናስቃኛችሁ ነው። አልፍሬድ ኖቤል ማን ነው? ከእርሱ ጀርባ ያለውስ ነገር እንዲሁም ደግሞ ለምንስ በስሙ የኖቤል የሰላም ሽልማት ተሰየመለት? አስተዳደጉስ ምን ይመስላል? በሰፊውም እናስቃኛችሁ። ይሆናል ዘመኑ አንዱ ዓለም ግለ ታሪኩን አዘጋጅቼ ወደ እናንተ አደርሳለሁ። ለዩትዩብ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ አስተያየት ሲኖራችሁ የመልእክት ሳጥን ውስጥ አስቀምጡልን። አብራችሁን ቆዩ። አልፍሬድ ኖቤል እንደ ኤሮፕያን አቆጣጠር በ1833 በስዊድን መዲና ስቶክሆልም ውስጥ ተወለደም። የኢንጂነር ኢማኑኤል ኖቤልና የአንድሬቴ አልሴል ልጅ ነበረም። አባቱ ኢማኑኤል የፈጠራ ባለቤትነት መብት ያገኘበትም በርካታ ፈጠራዎች ነበሩት። አንደኛው ፈጠራው የወታደሮች ቦርሳ ነበር። ቦርሳው ውሃ ውስጥ እንደ መንሳፈፊያና በድካም ጊዜ ደግሞ እንደ ትራስ ሆኖ ያገለግላል። ነገር ግን ስራው ሳይሰምርለት ቀርቶ በ1833 ለኪሳራ በመዳረጉ ከአራት ዓመታት በኋላ አበዳሪዎቹን ሽሽት ከሲውድን ወደ ሩሲያው ሴንት ፒተንበርግስ ኮበለለም። ከባላባት ወገን የሆነችው እናቱ አንድሬቴ ቤተሰቡን ለመደገፍ በሚል አምስት ዓመታት በስኮትሆልም በሚገኝ ግሮሰሪ ውስጥ ለመስራት ተገደደችም። ኢማኑኤል ሮቤል ሩሲያ ውስጥ መስራት ጀመረ። ሩሲያ ጦር መሳሪያ ለማቅረብ በሴንት በርገስ ሱቅ ከፈተ። የሩሲያ ባህር ኃይልም የሚያዘጋጀውን የባህር ውስጥ ቦምቦች እንዲጠቀም አሳምኗል። ቦምቦቼ እንደ ኤሮፓያን አቆጣጠር ከ1853 እስከ 1856 ተደረገው የክሬሚያ ጦርነት ሴንት ፒተንበርግስ ከብሪታንያ የጦር መርከቦች ለመከላከል ጥቅም ላይ ውለው ነበረ። በዚህ ጊዜ ንግዱ ትርፋማ ሆነለት። እንደ ኤሮፓያን አቆጣጠር አሁንም በ1842 ደግሞ የተቀረውን ቤተሰቡን ወደ ሩሲያ ወሰደ። አልፍሬድና ወንድሞቹ ሳይንቲስትና የቋንቋ ትምህርቶችን በግል አስተማሪዎቹ ተከታትለዋል። አልፍሬድ የኬሚስትሪ ትምህርቱን እንዲቀጥል በ1850ዎቹ ወደ ፓሪስ ተላከም። ፓሪስ አልያምና ናይትሮክሪስ የፈጠረው ጣሊያናዊ ሳይንቲስት አስባኪኒዮ ቦስቤሮን ተዋወቀ። ሶቤሮ ያዘጋጀው ንጥረ ነገር በጣም የሚፈነዳ ፈሳሽ ነበር። ከባሩድ ብዙ እጥፍ የሚበልጥ ነበር። ለሙቀት ወይም ለግፊት ለውጦች ከተጋለጠ ይፈነዳል። ደህንነቱን መጠበቅ ከተቻለ በጣም ትርፋማ ሊሆን እንደሚችል አልፍሬድ ኖቤል አሰበም። ከክሪሚያ ጦርነት ማብቃት በኋላ በሩሲያ የነበረው ንግድ ስራው የተቀዛቀዘበት ኢማንዌል ኖቤል እንደ ኤሮፓያን አቆጣጠር በ1863 በድጋሚ ከሰረም። ከዚያም ወደ ስኮትሆልም ተመልሶ ከልጁ አልፍሬድ ጋር በመሆን ናይትሮግሬሲን ላይ ሙከራዎችን ማድረግ ጀመሩ። እንደ ኤሮፓያን አቆጣጠር በ1864 ኬሚካሉን የተሸከመችበት ክፍል ፈንድቶ የአልፍሬድ ወንድም የሆነውን ኢሜልን ጨምሮ ብዙ ሰዎችን ገደለ። በስኮትሆልም ባለስልጣናት በከተማው ወሰን ውስጥ የሚደረገውን የንጥረ ነገሩን ሙከራዎች ከለከሉ። አባትና ልጅ ወርክሾፓቸውን ከስቶክሆልም ውጭ ወደምትገኘው ቪተር ቪልከስ አዛወሩ። የፎቶ ባለመብት ጌቲ ኢሜጅስ፣ የምስሉ መገለጫ አልፍሬድ ኖቤል ድማሚትን ለመስራት በርካታ አመታት ለፍቷል። እንደ አውሮፓያን አቆጣጠር በ1866 አልፍሬድ ኖቤል ናይትሮግሮሰሪን ካሸዋ ጋር በማዋሃድ በቀላሉ እንዳይፈነዳ ማድረግ ቻለ። ይህም ሊጥ ስለሚመስል በተለያየ መያዣ ውስጥ ለማስገባት የሚመች ሆነ። በተቦረቦሩ ድንጋዮች ውስጥ ሲገቡ ደግሞ በመፈንዳት ድንጋዩ ይበታተን ጀመር። አዲሱ ፈንጂ ዳይናማይት ብሎ ሰየመው። እንደ ኢውሮፒያን አቆጣጠር በ1867 ደግሞ የፈጠራ ባለቤትነት መብት አገኘበት። ዳይናማይት ድማሚት፣ የማዕድን ቁፋሮ፣ የድንጋይ ማውጣት፣ የመንገድና የባቡር ሀዲድ ግንባታ ስራ ላይ ተፈላጊ ሆነ። እንደ ኢውሮፒያን አቆጣጠር በ1898 በተካሄደው በስፔን አሜሪካ ጦርነት ዳይናማይት የተባለ ሽጉጥ ጥቅም ላይ ዋለ። በሕይወት ዘመኑ ወደ 355 የፈጠራ ባለቤትነትን ያገኘው አልፍሬድ የአንደኛ ደረጃ ተማሪ እያለ ትምህርት የመቀበል ችግር ካለባቸው ተማሪዎች መካከል መማሩን በኢንግሪስ ካልበርግ የተጻፈው የኖቤል የሕይወት ታሪክ ያስረዳል። አልፍሬድ ኖቤል እንደ ኢሮፓውያን አቆጣጠር በ1896 ሕይወቱ ሲያልፍ ወደ ጦር መሣሪያ ማምረቻ ድርጅትነት የተቀየረውን ቦፎርስ የተባለውን የስዊድን ብረታ ብረት ኩባንያ ጨምሮ ዘጠና ፋብሪካዎች ከሀያ በሚበልጡ የዓለም ሀገራት ነበሩት። ወንድሞቹ ሩሲያ ውስጥ በነበራቸው የነዳጅ ንግድ ላይ ኢንቨስት በማድረግም በሀብት ላይ ሀብት አፍርተዋል። ኖቤል በፊዚክስ፣ በኬሚስትሪ፣ በህክምና ወይም በፊዚዮሎጂ፣ በስነ ጽሑፍና በሰላማዊ ዘርፎች የሰውን ልጅ ለመርዳት ከፍተኛ ጥረት ላደረጉ ሰዎች ዓመታዊ ሽልማት ለመስጠት ሀብቱን 3 ሚሊዮን ዶላር አበርክቷል። አሸናፊውን የመምረጥ ኃላፊነ በተሰጠው ደግሞ የሮያል ስዊድን የሳይንስ አካዳሚ ነው። አካዳሚው እንደ ኢሮፓውያን አቆጣጠር በ1884 ኖቤል በባል በአባልነት ተቀብሎታል። ቤተሰቦቹ በውሳኔው ደስተኛ አልነበሩም። ተቋሙን ለመመስረት እየሞከረብ ከነበረው የኖቤል ረዳት ራግናር ሶልማን ለአራት አመታት በዓለም ዙሪያ በሚገኙ ፍርድ ቤቶች ሲሟገቱ ከርመዋል። የስዊድን መንግስት ጉዳዩ ካርልስኮጋ በምትባልና ኖቤል ይኖረ ባት በነበረባት አነስተኛ ከተማ ውስጥ እንዲወሰን ትዕዛዝ አስተላለፈ። የመጀመሪያዎቹ የኖቤል ሽልማት እንደ ኢሮፒያን አቆጣጠር በ1901 ተሰጡ። አሸናፊዎቹ እንደ ዛሬዎቹ አሸናፊዎች ሁሉ 9 ሚሊዮን ክሮኒር አግኝተዋል። ከኖቤል ታሪክ ጋር በተያያዘ አንድ የሚነገር ያልተረጋገጠ ታሪክ አለ። እሱም ኖቤል ገንዘቡን ለሽልማቱ እንዲሰጥ ያደረገው አንድ የፈረንሳይ ጋዜጣ ያተመው ዜና ነበር። በዚህም የፈረንሳይ ጋዜጦች በ1888 ኖቤል በሕይወት እያለ በስህተት ስለመሞቱ ተቀባብለው ሲዘግቡ አንደኛው ጋዜጣ ደግሞ የሕይወት ታሪኩን በሚገልጽ ጽሑፍ የሞት ነጋዴው በሚል ርዕስ አተመም። በዚህም ኖቤል ህሌናውን ለማሳረፍ ሲል የሰላም ሽልማት ለማቋቋም መወሰኑ በሰፊው ይነገራል። የበለጠ ሊሆን የሚችለው ታሪክ ግን በርታ ኪንስኪን ቶን ቹኒክ ከተባለች ሴት ጋር ኖቤል የነበረው ጓደኝነት እንደነበረም በሰፊው ይነገራል። እሷ ታዋቂ አውስትራዊ የሰላም አቀንቃኝና በብዙ ቁጥር የተቸበቸበላት ሌዳውን ዩ ርም የተሰኘ ልብ ወለድ ደራሲ ነበረች። ፀሐፊ ሁናም ለተወሰነ ጊዜ አገልግላለች። ግላለች ስራዋን ትታ ትዳር ስትመሰርትም ግንኙነታቸው አልተቋረጠም ነበር። ለሰላም እንቅስቃሴ ገንዘብ ከመስጠት ይልቅ የሰላም ሽልማት እንዲዘጋጅ ተጽዕኖ አድርጋበታለች ተብሎ ይታሰባል። የጦርነቱን አስፈሪነት ለመቃወም በነበራት ድፍረት ምክንያት እንደ ኢሮፓያን አቆጣጠር በ1905 የሰላም ሽልማትን ያገኘች የመጀመሪያ ሴት ሆናለች። የማሚት ካለው ከፍተኛ የመፈንዳት አቅም የተነሳ በማዕድና በግንባታ ዘርፎች ውስጥ ጥቅም ላይ ይውላል። አልፍሬድ ኖቤል በስሙ የተሰየመለት የሰላም ኖቤል ሽልማት የፈረንሳይ ዜና ላይ የታተመው

በሰፊው ጉላ አስተዋጽኦ እንዳሳደረበት ይጠቀሳል። አልፍሬድ ኖቤል ኖቤል እያሉ የሚዘምሩለትና በየዓመቱ የሰላም የኖቤል ሽልማት ሲታወስ ስሙ የማይረሳው አልፍሬድ አልፍሬድ ኖቤል የሚለውት ብዙዎቹ አልፍሬድ ይህ ነበርም። ሰላም ሰላም፣ ውድ የጭምጭታ ቤተሰቦች የአልፍሬድን ታሪክ ከሞላ ጎደል የተከታተላችሁትን ይመስል ነበር። አሁንም ሀሳብና አስተያየታችሁን ኮመንት ሳጥን ውስጥ አስቀምጡልን በቀጣይ በሌላ ጉዳይ እስከምንገናኝ መልካም ቀን መልካም ሰንበት እያልኩኝ በወዱ ፕሮግራሜን እቋጫለሁ። ሰላም ሁኑ።